ማናችንም ስንወለድ ሙስሊም ሆነን ነው የምንወለደው። እና የተፈጠሩበትን የመረጡት ሁለት የምታያቸውን ልጆችን እስልምና ሲቀበሉ ሳልቃወም እምነታቸውን አክብር የላቸው ሻሃዳ ስትይዢ የነበረው ስሜት ላ ላ ከድጃ ይባላለሁ፣ ከንቲሰርት ይባላለች ምን ብዬ እንደማስረዳ ላቅም ሻዳ ከያስ በኋላ ያለው ስሜት ስፋናላ በጣም ቆንጆ ነበር። ስተላለፍ ንፈልገው ነገር ምንድን ነው ሰለምት የትና ወንድሞቼ፣ የያዝ መንገድ ቀላል ነገር አይደለም፣ መጠንከር እንዳለብን እስቲ ቀማ የሚባለው ነገር ደግሞ ጠንካራ ለመሆን እዛ ላይ ሻዳ ከያስ በኋላ ብሞት ስሜ ቅዱስ ይባላል። ያሁን ስሜ ኃይረዲን በአሁኑ አማን እባላለሁ በስሜ አማኔል። የማሸብር መባል ይታወቃል። መንሸራሐ ላሁ ሰደረሁ ልልእስላም ፈሁወ ዓላ ኑር ምን ረቢ አህለን ወሳህለን ወመርሐባ። ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ያለሻላ። ዛሬ ላይ ለየት ባለ ቪዲዮ ተመልሽላችኋለሁ፣ በፈገግታም ጭምር እየመርኩላቸው ላ በጣም ደስ ስላለኝ ነው። ብዙዎቻችን እንማርበታለን ብዬ አስባለሁ። አላሁ አክበር አላሁ አክበር አላሁ አክበር፣ ማሻ አላህ እንድትሉ ሁላችሁም በኮመንት ጥልቅልቅ እንድታደርጉት በአክብሮ ጠይቃችኋለሁ። ሰለምቴዎቻችን ጥለውን ሂደዋል። እስኪ እንግዲህ ሻሃዳ ሲይዙ የነበሩበትን ስሜት ሱብሃናላህ። እንዲሁም ደግሞ እኛ ሰለምቴዎች ብላ ያስተላለፈችው እህታችን መልእክት አለ፣ እሱንም እንመለከታለን። እንዲሁም ደግሞ ለየት የሚያደርገው አንድ ቪዲዮ አለ፣ እናት ክርስቲያን ሁና ሁለት ልጆቿ እንዲሰልሙ ፈቅዳለች። አላሁ አክበር በድፍረት ስለ ሙስሊሞች እየመሰከረች መድረክ ላይ ቆማ ስለ ልጆቿ እየተነገረች ያለችበት ሁኔታ ነው። ከድጃና ኢቲሳር ይባላሉ፣ ልጆቿ ማለት ነው። እሷንም እንዲ ፍቃት አላህ ሂዳያ እንዲሰጣት ዱዋ አድርጉላት። ለማት ወዳለው ዛሬ ወዴትም መሄድ አይቻልም ቪዲዮዎችን እንመለከታቸዋለን እስከ መጨረሻው ድረስ ቆዩ። ምክንያቱም ጥሩ ጥሩ ቪዲዮ ስለሆኑ ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባሮች ቻናል ላይክ ላይክ እያደረጋችሁ ለብዙዎች ተደራሽ እንድታደርጉት ለመላው ሙስሊሞች እንዲሁም ደግሞ ሌሎች ወገኖች አድርሱልኝ። ምክንያቱም ይማሩበታል ብዬ ተስፋ አደርጋለሁ። ስለዚህ ፕሮጀክት ወይም ስለዚህ ኢትዮ ሪቨርትስ አንድ ልንገራችሁ በረመዳን ውስጥ በቅርብ ነው እንግዲህ እህቶቻችን ወንድሞቻችን ብቻቸውን ማፍጠር የለባቸውም በሚል ነበር የተቋቋመው። አሁን ግን የተለያዩ ነርፈው ማለት ፕሮጀክት የተለያዩ ነገራቶችን ለመስራት እያሰቡ ያለበት ሁኔታ ነው። እህት ወንድሞቻችን ደግሞ በቲክቶክ እና በዩቱብ እያስተዋወቁ ነው ማለት ነው። ማሻላ የሚበረታተመ ትልቅ ደረጃ እንደሚደርሱ ተስፋ እናደርጋለን። የእኛንም ድጋፍ ይሻሉ ነገር ግን እጅግ ደስ ደስ የሚሉ ቪዲዮዎችን ዛሬ አቅርቦልናል። ሻሃዳ ስትይዝ የነበረው ስሜት ምን ብዬ እንደማስረዳ አላውቅም። ሻዳ ከያስ በኋላ ያለው ስሜት በጣም ቆንጆ ነበረ። በጣም ነው ደስ የሚለው። ከዛ በኋላ ሻዳ አውዝ ቢላ በቃ ያን ከዛ በፊትም ከዛ በኋላም ሁልጊዜ የሚይዘው ሻዳ የመጀመሪያ ጊዜ እንዲያስቡት ሻሃዳ ጭራሽ አይወዳደርም። በቃ ምንም ጥያቄ የለውም። የማይወዳደር ነው የማይገናኝ ነው። ሰላም የሆነ ውስጥ ለመጀመሪያ ጊዜ ረፍት ሲያገኘ እንደዛ ነው የሚሰማው። ከምንም ነገር በላይ እኔ እንጃ የሰለመና ሻሃዳ ያዘ ያውቀዋል። ወላሂ እኔ ተደብቄ ነበር ያስቡትኝ ማለት ነው። እና ማንም አያውቅም ነበር። እኔ እንጃ የተሰማኝ ስሜት እንደገና መወለድ ማለት ነው። ወይም ወልዶ ያየ ሰው ካለ ልጅ ስትል የሚሰማ ስሜት ነው በቃ ከዛ በላይ ነው እና አልহামዱሊላ መርጦ ስላሰለመኝ ሻዳ ስለያስኩኝ በጣም እድለኛ ነኝ አላ ለሁላችንም ይሄንን ቀን ያሳየ ሳያታዩ አትሙትላለሁ ያው ሻዳ ስለዚህ እንደ አዲስ መወለድ ነው አዲስ ያለፈብን ያል ወንጀል በሙር ተሽሮ እንደ አዲስ መቆም ነው እና ስሜቱ ምንም እንደማያቀጣልኝ ስለሆነ ደስ ይላል አልহামዱሊላ ሱብሓነላህ ያአላ ያአላ አላሁ አክበር ማሻአላ ሻሃዳ ሲይዙ የተሰማቸውን ስሜት በትንሹ አካፍለውናል ማለት ነው እንግዲህ። ልክ ሲሰልሙ እንደያዙ ሸሃዳ መቼም በቃ እንደዚህ አይነት ስሜት ሁሉ አይሰማቸውም ከልባቸው እስካሁን ድረስ ደግሞ እንዳልጠፋ ሱብሓነላህ ሱብሓነላህ በጣም ነው የሚያስደስተው ቻቸው ወንድሞቻችን አላህ ይጨምርላቸው ለማለት እወዳለሁ። ኢንሻአላህ እኛንም ደግሞ በሸሃዳ እንግዲህ የምንሞት አላህ ያደርገን። ብዙዎቻችን የሚማርክ ብዬ አስባለሁ ይህንን ቪዲዮ በጋራ እንመልከት ሱብ ነጻነት ባላለው የከድጃና የኢንትሳር እናት ነኝ። ያው እሷ እንደተናገረችው ልጆቼ እስልምና መከተል እንደሚፈልጉና ረመዳን መጥቶ መጾም እንደሚፈልጉ ሲነግሩኝ፣ ያው ለጊዜው እንደናት ተቃውሞ የነበረ ነገር ግን ያው ልጆቼ ሌላ ቦታ አይደለም የሚሄዱብኝ፣ መጥፎ ነገር አይደለም የመረጡት፣ ያው የመረጡት የተፈጠሩበትን ስለሆነ ስለዚህ አላህ ያክብርልኝ። አንድ ስጦታ ለእናታችን ማበርከት ፈልጋለሁ። አላህ ደግሞ ሂዳያ ያላችሁ እቺ ነገር አማና፣ አንብቢያት። ነጻ ሆነች። እስልምና ለሁሉም የተሰጠ ዴናው ማንም የሚከለከል ማንም የሚሰጠው አይደለም። እና ወላሂ አላሁ አክበርሽ ልጆችሽንም አላህ ምትኮሪባቸው አላህ ያደርግልሽ። ወላሂ ኢንሻላህ ደግሞ ነገ በትልልቅ መድረኮች ላይ እንደምናገኛቸው እኔ ባለሙሉ እምነት ነኝ። አላህ ከነሱ ጋራ ከአንቺ ጋራ የሚሆን በጣም አድርጌ አመሰግናለሁ። ያው እንግዲህ ከዚህ በኋላ ብሶቻችሁ ናቸው። ያለውን ነገር እናንተ አስተንባቸው። አመሰግናለሁ፣ አመና ተቀብላችሁ፣ በጣም አመሰግናለሁ። ማናችንም ስንወለድ ሙስሊም ሆነን ነው የምንወለደው እና የተፈጠሩበት የመረጡት ምንም የሚከብድ ነገር የለም። ዛሬ አገናኘን፣ ያው የሰለምቴዎች ግሩፕ ላይ ነው የተገናኘ ነው። ሁለት የምታያቸውን ልጆችን እስልምና ሲቀበሉ ሳልቃወም እምነታቸውን አክብሬላቸው ያው ከልጆቼ ጎን ነኝ ማለት ነው። ከዲጃ ይባላሉ። ከንቲ ሰርት ይባላለች። አቢጊያ መስከራ በቃ መጀመሪያ ምናምን ጎደኞቻችን አሉና፣ ከነሱ ጋር እኖን ነበረ ነበራ ከነሱ ጋር ሲኖን ጊዜ እኔ ይከታተላቸው ነበር። እነሱ ጋር ማለት ነው። ሲሰግዱ ምናምን አይላቸው ነበር። ቁርአን ምንም ቀይዳ ሲቀሩ ምናምን አንዳንዴ አስደምዱ ነበርና እንትሳር ባላለው የመጀመር ስሜ አብያ እኔ እህቴን አይቼ ነው። ባብዛኝ ብዙ ነገር የተማርኩት ከእህቴ ነው። ከዛ እናቴን ልጾም ብዬ ጠየቅኳትና ረመዳን ቀርቦ። ከዛ እናቴ ደግሞ ማለት ምናምን ብለን ደነገጠች በዛን ሰዓት ከዛ በቃ የሆነ እንትን ጮገራ ምናምን ያዛት እና እናቴን ትንሽ አሟሟት። ከዛ በኋላ ከጊዜ በኋላ እስኪ ነ ቁጭ በይ ምናምን ብላ አንቺ የምርሽን ነው እንደዛ ያልሹ ጾም ወይስ የእኛ ጾም ስለደረሰ ነው እንደዚህ ልትይሽ ቻልሹ? ምናምን አረ እናቴ አይደለም ልጾም ፈልጋለሁ፣ አረ ወደን ልጾም ፈልጋለሁ አልኳትና ከዛ ሌ ልጽር ጽር ቤቶችን መከታተል ጀመርኩኝ ጀመርኩኝና ከዛ እዛ ደግሞ አስተምሮት ደስ ስላለኝ እና ደግሞ በቃ ስለተረዳሁት ለእናቴ ያማከርኳት እናቴም ብዙም እንትላል አለችኝም። በቃ ሻሃዳ ያስኩኝ እሱ ጋር። ከዛን በቃ ሰላት ምናምን ከያቴ ጋር እሷን ማስተማር ጀመረች። አሁን አልሀምዱሊላህ ጥሩ ላይ ነው ያላት። በብዙ መከራ የሰለሙት ሰዎች አሉ ተጎቶ ከቤት ተሰዶ ምናምን የብዙዎችን ታሪክ ሰምቻለሁ ግን አልሐምድሊላሂ አልተቆጠች አልገረፈች ፊቷን አልቀየረችብኝ እርግጠኛ ነሽ ተማምነሽ ነው ምናምን ብለ ጠይቀችኝ ከዛ እርግጠኛ ከገባሽ ላትወጪ ነው ላትመለሺ ነው እዛ ተንትረሽ የምትቆይ ከሆነ በዲንሽ የምትተማመኝ ከሆነ ጌቤ እኔ አልከለክልሽም ማለችም። ከዛ በቀጣዩ ጁማ ይዘኝ ሄደች መስጊድ ማለት ነው። በር አሟት ነበረ። እያማማተ መስጊድ በር ወሰደች። እግና ሂጂ በቃ ጌ እኔ ልመለስ ብለኝ አደርሰኝ መጠች። ከዛ ጁማ ሰው ጊዜ መጠው ምናምን በዛም ለሰዶ አርጌላት መጠው። ማሻአላህ አሁንም በቃ እየጾምን ነው ከኢቴ ጋር ኢቴም ተከትለኝ ገብታለች። አብረን እየጾምን አልሐምዱሊላህ አይከብድም። እንደ እኔ እናንተም እንድትመጡ

በዚህ ደረጃ እንደዚች አይነት እናት አለች በዚህ ምድር ላይ አላሁ አክበር። ማሻአላ ማሻአላ፣ ልጆቿን በነፃነት ሱብሃነላህ። ከዚህም በፊት ቲክቶክ ላይ በምስል አልወጣችም ሰምቼው ነበራ፣ ነገር ግን በዚህ ልክ እንግዲህ በአካልም አይተናታል፣ ልጆቿንም አይተናታል። አላህ እስከ መጨረሻው ያድርግላቸው። እንግዲህ እንሻአላ በሻሃዳ ሁላችን ምን ሞት አላህ አድርገን እንዲሁም ደግሞ እሷንም እስልምናን ወፍቋት በጋራ ከልጆቿ ጋር የምትደምቅ ያደርጋት፣ እሱንም በቅርብ ከምናይ መካከል ያደርገን ኢንሻአላህ። ከዚህ ጋር ተያይዞ እኛ እንግዲህ ሰለምቴዎች ልንበረታ ይገባል ብላ እህታችን መልእክት ያስተላልፋለች፣ በጋራ እንመልከት። ያስተላልፍ የሚፈልገው ነገር ምንድን ነው? ሰለምቴ የትና ወንድሞቼ፣ የያዝነው መንገድ ቀላል ነገር አይደለም። መጠንከር እንዳለብን እስቲ ቃማ የሚባለው ነገር ላይ ደግሞ ጠንካራ ለመሆን እዛ ላይ ቀጥለ ማለት ደግሞ እውቀት ግድ ነው። እውቀት ቴኒሻ እንዳለችው ለሁሉም ነገር አክሽን ለመውሰድ እውቀት ያስፈልጋል። እና እውቀት ከንግግርም ከተግባርም ይጠርማል ተብሏል። በስልምና ነው ሁላችንም፣ እውቀት የሚባለው ነገር ላይ ከቁርአን ጀምረን ነገ ዛሬ ሳንም ጊዜ ሰለምቴ ገናል ማለት ሳይሆን እኛ በደንብ አውቀን ሰዎችን ወደ ዳዋ ማድረግ ሰዎችን ወደ እስላም መጥራት አለብን ዲናችን ላይ እንበርታ እውቀት ለማግኘት እንጣር ቁርአን ላይ እንበርታ ነው የምለው ዛሬ ነው ሁሉንም ነገር ለመጀመር ዛሬ ነው ምንም ምክንያት የለንም እጃችን ላይ ባለው ስልክ መጀመር እንችላለን ስለዚህ ዲናችን ላይ እንበርታ ቁርአናችን ላይ እንበርታ ነው የምለው ማስተላልፈው መልክት ነው እኔ ጋ ማንም ሰው መደወል ይችላል በማንኛውም ሰው ስልክ መደወል ይችላል ባለኛ አቅም ኢንሻአላ ለማገዝ እህቶችን ለማገዝ እኔ ያሳለፍኩትን ስድስቱን ዓመት ያሳለፍኩበት እኔ የማውቀው ሶ፣ እንደው እድለኛ ናቸው። አሁን ቅርብ ጊዜ ሰለሙ። በጣም እድለኛ ናቸው። እኛ እንደዚህ አይነት እድላል አላገኘንም ነበር በሰዓቱ ማለት ነው። ብዙም ሰው አጣቀም፣ ሚዲያም እንደዚህ ብዙ ብዙ ሰለምቴም የለም ነበር። ኢንፋክት ይዛ ሰዓት ላይ አስታውሳለሁና፣ ሶ አሁን ጊዜው አሪፍ ነው። ሚዲያ ላይ ብዙ እንቅስቃሴ ያለበት ጊዜ ነው፣ በሰለምቴዎች ጉዳይ። ሶ መቅራት የፈለገ ኤኒ ታይም የሆነ ሰው ጋር ደውሎ እኔ መቅራት ፈልጋለሁ ካለ ሼር የምናደርገው ብዙ ነገር ይኖራል። ወንድሞችም እህቶችም በዚህ ጉዳይ እኔ ለማገዝ እችላለሁ። ወላሂ እንግዲህ ይሄ ለሁላችንም ይጠቅማል። ሰለምቴዎቻችን ብቻ አይደለም። እንዲሁም ደግሞ ሰለምቴዎቻችን ትኩረት ልታደርጉ እንደሚገባ እንግዲህ እንደምናደርግም ልታውቁ ይገባል ብላ አስረድታናለች ማለት ነው። ኢንሻላህ ሰማነው የምንጠቀሚ አድርገን እኛ ነባሮች የነበርነው ሙስሊሞችም እንዲሁም ደግሞ እንግዲህ አዲስ ሰለምቴዎች እምነታችን ላይ ልንጠነክር እንዲሁም ደግሞ ቁርአን ማንበብ፣ የተለያዩ እውቀቶችን፣ ሀዲሶችን ልናውቅ እንደሚገባ አስረድተናለች ኢንሻላህ። ከዚህ ጋር ተያይዞ አንድ ቪዲዮ እንመልከት። በፊት ስሜ ቅዱስ ይባላል፣ ያሁን ስሜ ኃይረዲን በአሁኑ አማን ባላለሁ። በፊት ስሜ አማኔል የማሸብር መባል እታወቃለሁ። በፊት ሚሊዮን፣ አሁን ሳላ። ወደ እስልምና በጓደኝ ምክንያት ነው የመጣሁት። ወደ እስልምና ከልጅነት የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ነበረኝ። ስለሳቸው ስሰማ ያደኩት ነገር ወደ እስልምና አምጥቶኛል ብዬ አስባለሁ። እስልምና ሀሳብ ቀርቦልኝ ነበረ። ከዛ በማንበብ መጽሐፎች ምናም በማነጻጸር ከሁለቱም በማየት ና ከዛ በቃ መምረጥ ነበር። ከዛሬ አምስት ዓመት በፊት የዳዋ ጥር ያደርገልኝ ማለትም የንጽጽር ነገር መጽሐፎች ምናም ነገር ይሰጠኝና ነብ ነበረ። በዛ ምክንያት ያን አንብቤ ያለውን ነገር አገናዝቤ ወደ እስልምና መጥቻለሁ። ሻሃዳ ማለት የሚገልጽ አይደለም፣ እንዲህ በቃላት ይሄ ብለህ የምትገልጸው ነገር አይደለም

ሻዳ ላይ ያለው ስሜት ከባድ ነው፣ ለመግለጽ ይከብዳል። እንዲህ ነው ተብሎ የሚናገር አይደለም። ግን በቃ ደስ ይላል። የሆነ ነገር ይቀላል። በቃ የሆነ ሀጃ የተነሳ ያክል ነው የሚሰማ። ሻሃዳ ከመያዜ በፊት እስልምና ሳነበውና ሳቀው ስለነበረ ሻሃዳ ሲይዘው ሙሉነት ነው የተሰማኝ። አጋጣሚ በስልክ ነው ኡስታዝ ሳብ ዋይደር ዱባይ እሳቸውን ያስያዙኝ። በጣም ሙሊዮን ኩያል ስሜት ነበር ያሰማኝ ነበር። አላሁ አክበር አላሁ አክበር! ይህን ቪዲዮ ለዓለም በትኑት፣ ያአላ ላ በጣም ነው ደስ ያለኝ። ማሻላ ቃል አጣሁኝ። ለማንኛውም አላ ይጨምርላችሁ ጨማምሮ ጨማምሮ የንግሳችሁ። ቤተሰቦቻችሁንም አላ ሂዲያ ይስጣቸው ለማለት ተወዳለሁ። ሁላችንም አላ በስልምና ላይ ቀጥ አድርጎ እንግዲህ ከሚኖሩ እንዲሁም ኖረው ደግሞ ከሚሞቱ መካከል ያደርገን። ኢንሻአላ የስልምላችን ደግሞ የሆነ ነገር እምንጨምር የሆነ ነገር ምንጠቅም አላህ ያደርገን ለማለት እወዳለሁ። ምን ተሰማችሁ? ቃል አጥሮኛል። ኢንሻአላ የዛሬ ሂዳችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም